በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅርና አንድነት በያላችሁበት ይሆንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ደግሞ እንግዲህ እንደ አባታችንና እንደ አምላካችን ፈቃድ አንድ ፕሮግራም ይዤ ወደ እናንተ መጥቻለሁ። እሱም ፕሮግራም እስቲ ከቀጥታ ከቪዲዮ ያገኘሁትን እንመልከትና እስ እስቲ ወደ እኔ መልዕክት ደግሞ እንመጣለን። ዓለማችን የሐሰት ትምህርቶችን ማፍረስ ነው፣ የእውነት ትምህርቶችን ማቆም ነው። ይሄ ደግሞ የዛሬው የሚገርም የሚዘገንን የሚያሳፍር ትምህርት፣ እስቲ እናንተ ስሙት። በሚዲያ ላይ ሲመላለስ አይታችሁት ይሆናል። እኔ በራሴ ፔጅ ላይ ይታይና ከእኔ ጋር ቆይታ እናደርግበት ብዬ ይዞ መጥቻለሁኝ። እስቲ እንግዲህ ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ሊጣፍጥ ይችላል። ለጊዜው አንደበትን ሊያሞቅ ይችላል። ነገር ግን ሀቁ በነገረ ድህነት ውስጥ አጋዡን የቀሩ ፍጥረታት አሉ። ለምሳሌ በነገረ ድህነት ውስጥ የመላእክት ድርሻ ምንድን ነው? መልአኩ ቅዱስ ገብርኤል መጥቶ ባያበስራት ኖሮ ምን ሊፈጠር ይችል ነበር ብለን ስናስብ የመላእክት አገልግሎት በነገረ ድህነት ቀላል አይደለም። በሁለተኛ ደረጃ በነገረ ድህነት ውስጥ የመቤታችን ድርሻ የቱ ጋ ነው? በነገረ ድህነት ውስጥ ዕፅ ባይኖር እንጨት ባይኖር ነገረ ድህነት ኖር ነበር ወይ? ክርስቶስ የተሰቀለው በእንጨት ላይ ነው አይደለም? እንጨት ላይ ተሰቅሎ ነው ያዳነን። ስለዚህ እንጨት ባይኖር እጽ ባይኖር ነገረ ድህነት ይኖር ነበሩ ብለን ስናስብ አይኖርም። ስለዚህ በነገረ ድህነት ውስጥ እጽ ቦታ አለው ማለት ነው። ነገራችን ላይ ነገረ ድህነት ሰይጣን ባይኖር ሲኖር ነበር ወይ ብለን ሁሉ ማሰብ እንችላለን። ሰይጣን ሰይጣን ባይኖር ነገረ ድህነት ይኖር ነበሩ ብለን ስናስብ እንኳን ቅዱሳን መላእክት ርኩሱ ሰይጣን እንኳን በነገረ ድህነት ውስጥ በከፉ ጎን ቢሆንም ቦታ አለው። ሰውዬ ስለ ድነት ለማውራት መጀመሪያ መዳን አለብኝ። መጀመሪያ የገደለማ ሆነና ነው። አሁን ሰይጣን የሚያድን አሁንም ወደ ሞት እየነዳህ ያለው ራሱ ሰይጣን ነው። ሲኦል አፉን ከፍቶ እየጠበቀ ነው። ለአንተ ምክር አለኝ። ነገ አይደለም አሁን ፍጠን። መተኪያ በሌለው በአንዱ በክርስቶስ እመንና ዳን። ለእናንተም ይህን የሰይጣን መርዝ ቁጭ ብላችሁ ለምትጋቱ ሰዎች ተመሳሳይ ምክር አለኝ። ኑ ወደ ክርስቶስ አምልቶ መዳን በሌላ በማንም የለም። መዳን በክርስቶስ ብቻ ነው። ይህ ነው የተወደዳችሁ የክርስቶስ ቤተሰቦች። እንግዲህ ይህን ትምህርት ምናልባት ከዚህ በፊት አንዳንዶቻችሁ ሰምታችሁት ይሆናል፣ ተከታትላችሁት ይሆናል፣ ደንግጣችሁም ፈርታችሁም ይሆናል። ብዙዎቹ ሲቀባበሉት አይቻለሁ። ብዩት ተደርጎ በብዙ ሰዎች ዘንድ አይቻዋለሁ። እስቲ ይህንን የኔውንም እንደው እንደሚገባ እንደሚሆን እያደረጋችሁ ለሌሎች ሰዎች እንዲዳረስ አድርጉ። እውነት እንደው እውነተኛ የቤተ ክርስቲያን ሰው፣ እውነተኛ የወንጀል ሰው፣ እውነተኛ ክርስቲያን እሳቸው ወይስ እኔ? እሳቸው የምትሉ ሰዎች እሳቸው በሉ ዝም ብላችሁ አንተ የምትሉ ሰዎች አንተ በሉ። ይገበኛል። እውነት በእውነት የክርስትና መልክ ያለው ትምህርት ነው። በእውነት ሐዋርያዊ ተልዕኮ ነው። በእውነት ለዘላለም ሕይወት የሚሆን ንጹህ ስንጌ ነው። ምን ትላላችሁ እናንተ? ለደህንነታችን ነገረ ድህነት የክርስቶስ ብቻ ማለት ሲናገሩት ለአፍልጣፍጥ ይሆናል፣ ለጀወይ መች ይሆናል። ነገር ግን ብለው እኮ ውድቅ አደረጉት። የክርስቶስ ብቻ አይደለም የእሳቸውን ትምህርት ለማፍረስ እኔ ራሴስ ደግሞ እየዘገነነኝ ነው። ነገረ ድነት የክርስቶስ ብቻ ሲባል እንዲው ለጀሮ ደስ ይላል እንጂ ለልብስ ክደት ነው፣ ኑፋቄ ነው። እሺ ለደህንነታችን የነማን እጅ አለበት? የነማን ተሳትፎ አለበት? እነሱ ባይኖሩ ጉድፈላ ነዋ። እንደሱ ትምህርት አሉ እኮ አሉ። እኔ ገረመኝ። የእሳቸውን ትምህርት ቢዩት አድርጎ ያስተላለፈው ሰው በኋላ ላይ የማርያም ፎቶ ቀጥሎ እንደሰው ሲናገር ለሰባኪው ያስተላለፈችው መልዕክት ሁና የቀረበችው ደግሞ ጥሩ መልዕክት ነው ጥሩ መልእክት ነው። እኔ እሷንም ጭምር አብሬ እንድትገባ ያደረግኩት እንዲው ይሄን ዱይት አድርጎ ያመጣው ሰው ለእሳቸውን ሞጋች ሆኖ ያቀረበው ሰው በእውነት እግዚአብሔር ይባርክ ብየዋለሁ፣ አመስግኘዋለሁ። እሱ ሳይናገር ማርያምን ወክላ አንዲት ምስል እንድትናገር በልጄ ጉዳይ ማንም ጣልቃ አይገባም እኔም የዳንሁት እያለች እንደተነገረች አድርጎ አቅርቦታል። በእውነት የሚገርም መልእክት ነው። ተመችቶኛል። መልዕክቱ ይውላችሁ። የእሳቸውን መልእክት ግን እንደገና እዚህ ላይ ቆርጬ ላሰማችሁ። የእሳቸውን ብቻ ሴትዮዋን አስቀርች ነገረ ድህነትን የክርስቶስ ጉዳይ ብቻ አድርጎ መናገር ለጊዜው ለጆሮ ሊጣፍጥ ይችላል። ለጊዜው አንደበትን ሊያሞቅ ይችላል። ነገር ግን ሀቁ በነገረ ድህነት ውስጥ አጋዥን የቀሩ ፍጥረታት አሉ። ለምሳሌ በነገረ ድህነት ውስጥ የመላእክት ድርሻ ምንድን ነው? መልአኩ ቅዱስ ገብርኤል መጥቶ ባያበስራት ኖሮ ምን ሊፈጠር ይችል ነበር ብለን ስናስብ የመላእክት አገልግሎት በነገረ ድህነት ቀላል አይደለም። በሁለተኛ ደረጃ በነገረ ድህነት ውስጥ የእመቤታችን ድርሻ የቱ ጋ ነው? በነገረ ድህነት ውስጥ እጽ ባይኖር እንጨት ባይኖር ነገረ ድህነት ይኖር ነበር ወይ? ክርስቶስ የተሰቀለው በእንጨት ላይ ነው አይደለም? እንጨት ላይ ተሰቅሎ ነው ያዳነን። ስለዚህ እንጨት ባይኖር እጽ ባይኖር ነገረ ድህነት ይኖር ነበር ወይ ብለን ስናስብ አይኖርም። ስለዚህ በነገረ ድህነት ውስጥ እጽ ቦታ አለው ማለት ነው። ነገራችን ላይ ነገረ ድህነት ሰይጣን ባይኖር ሲኖር ነበሩ ብለ ሁሉ ማሰብ እንችላለን። እውነት ሰይጣን ባይኖር ነገረ ድነት ይኖር ነበሩ ብለን ስናስብ እንኳን ቅዱሳን መላእክት ርኩሱ ሰይጣን እንኳን በነገረ ድህነት ውስጥ በከፉ ጎን ቢሆንም ቦታ አለው። አያችሁ፣ ነገረ ድነት የክርስቶስ ብቻ ነው ማለት ትክክል እንዳልሆነ የእሱ ብቻ በቂ እንዳልሆነ እነማን አሉበት? መላእክት አሉበት ቅዱስ ገብርኤል መጥቶ ባያ መስራት የእኛ ድነት እኮ ዋጋ ቢስ ነው። ክርስቶስ ማንን ይልካል? መላእክት ባይኖሩት እኮ የሚልከው ስለሌለኝ እንግዲህ የሰው ልጅ እንደጠፋ ይቅር ብሎ ገደል ከቶናል እኮ። የሚልከው ስላገኘ ነው። ለካ ደህንነታችን እንዲያው የዳነው ኧረ በኢየሱስ ክርስቶስ ስም እንዲሁም መላእክትን ስላገኘ ነው ለካ እንደው ደህንነታችን እንደው ፍጹም የሆነ እሱ ብቻ እንኳን አይደለም እንዴ! እመቤታችን እመቤታችን ባትወለድ እኮ ጉድ ሁነናል። እንግዲህ የአዳምን ልጅ የማድንበት የምወለድበት ሰው ስለሌለኝ ምንም ማድረግ አልችልም። እንግዲህ በቃ ይቅር በቃ የእግዚአብሔር አጀንዳ ሄ ነው የእግዚአብሔር አጀንዳ ይሄ ነበር። የሚወለድባት ሴት በጣ በቃ ይቀር ነበር ማለት ነው። ለመሆኑ ድንግል ማርያም ቅድስት ንጽት ብጽት የመለኮት ማደሪያ እንደው ልዩ ተቀድሳ የተዘጋጀች ሁና ስላገኛት እንደው ስለማይረክስ ነው ከሷ ለመወለድ የበቃው ትችላለች። እውነት በራሷ በተፈጥሯ ቅድስት የመሆን ብቃት አላት ሰው በተፈጥሮ ለመለኮት ማደሪያ የሆን ዘንድ ብቃት አለው? የፈለገ ቢቀደስ የፈለገ እንደገና ቢሰራል። እንዲው ድንግል ማርያም ከሰው ተፈጥሮ ውጭ ብትሆን እውነት እንዲው መለኮትን ያንን እሳት የመሸከም ብቃት አላት? እንዴት አይነት መበደል ነው እንዴት ተደጋግሞ መበደል እንዴት ተደጋግሞ አለማየት መላእክት የሉ ጉድ ሁነናል እሺ መላእክት ተገኙ የሚላክ አልጠፋም ወደ ማን ቢልክ ወደ ማን የሚልክበት ባይኖርስ ማርያም ባትኖር መልእክተኛ ኑሮ እኮ የሚወለድባት ሴት ከሌለች እኮ በቃ እንግዲህ መላክ እንኳን አግኝቼ ነበር፣ ግን የምወለድባት ሴት ስለሌለች ይሄ ሁሉ ለእኔ ስለማይመጥን አዝናለሁ። እንግዲህ በቃ ነው እንግዲህ ይሄ ነው እግዚአብሔር፣ ይሄ ነው የእግዚአብሔር ድምዳሜ። ትልቅ ትልቅ አለማየት እኔ እውነት ለመናገር ሌላ ቃል እጠቀም ነበር ላለማየቱ፣ እንደው ከሰብናው ጋር እንዳይደመርብኝ እየተጠነቀኩ ነው። ወነፅሮትንየፅሩ ወየትዩ ማየትን ታያላችሁ ግን አትመለከቱ እያችሁ። ይሄ አይን እኮ አለ፣ ያያሉ፣ ግን አትመለከቱም ማለት፣ ይሄ አይናችሁ ከውስጠኛው አይን ጋር ማገናዘብ፣ ነገሩን መመርመር አልቻለም። ስለዚህ አታዩ። እውር፣ እውረ ለእመ መርሐ ክልኤሆሙ ይወድቁ ውስተ ግብ እውር ን ከመረው መዳረሻቸው ገደል ነው። እንዴት ለእግዚአብሔር እንደዚህ ይባላል? የክርስቶስን አዳኝነት ከፍጡር ተራ ለማድረግ ኢየሱስ ክርስቶስም እኮ ትንሿን ድርሻ ነው የተወጣልን። መቶ ፐርሰንቱን አይደለም ትንሿን ድርሻ የእሱን ድርሻ። መላእክት ድርሻቸውን ተወጡ። ከዚህ በኋላ የማን ድርሻ ነው? የማርያም ድርሻ ነው። ማርያም ድርሻዋን ተወጣች። ከዚያ ቀጥሎ የማን ድርሻ ነው? የእንጨት ድርሻ። እንጨቱ ድርሻውን ተወጣ። ከዚያ ቀጠለ ማንቀር ሰይጣን ቀጥሎ፣ ሰይጣን ድርሻውን ተወጣ። ከዚያ በኋላ መጨረሻው ክርስቶስ የተረፈውን ክርስቶስ እነዚህ ሁሉ በመዳናችን ተሳትፎ ባያደርጎ ዋጋ የለንም እንጨት መስቀል እንጨት ቁድርሻለሁ ተብሏል። መጋቢ ሐዲስ እሸቱ መዳን የሚባል አይኖርም፣ ደህንነት አይኖርም ብለዋል እንጨት ባይኖርም። ስለዚህ ጌታችን መላእክትን በማግኘቱ ድንግል ማርያምን በማግኘቱ እንጨት በማግኘቱ እነዚህ እነዚህ ሁሉ የየራሳቸው ምራፍ አላቸው አንዱ ለአንዱ አንዱ ለአንዱ እያስረከበ የሚተላለፍበት ስለዚህ ክርስቶስ ስራውን ከሰይጣን የተረፈውን ነው። ደግሞ እሱ ደግሞ ድርሻውን የተወጣ የመጀመሪያ ቤዛችን ቅዱሳን መላእክት ቀጥላ፣ ቤዛችን ድንግል ማርያም ቀጥሎ፣ ቤዛችን እንጨት ቀጥሎ፣ ቤዛችን ሰይጣን ቀጥሎ፣ ቤዛችን ክርስቶስ። ወንጀል መቀለጃ ነው እንዲ? ደህንነት ቀልድ ነው እንዴ? እረ፣ ስርዓት የያዙ የሚል የለም እንዲህ እንዴው። ምእመኑስ ቢሆን ህዝቡስ ቢሆን እንዴ አባታችን የሚሉ ነገር አልገባንም። ሲጀመር ሰይጣን እንዴት ነው የሚያድነን? አዳምን ያሳተ የጣለ ጥንተ ጠላታችን። በአንተና በሴቲቱ በዘርና በዘሯ መካከል። ጠላትን አደርጋለሁ እየተባለ ሰይጣን አይደለም ወይ እግዚአብሔር የዲያብሎስን ስራ ሊያፈርስ የተገለጠ አይደለም ወይ ሰይጣን ቤዛችን ነው ሲሉን አስደነገጡን እኮ እና ሰይጣን ምስጋና ይገባሃል ክብር ይገባሃል ያዳንከን ቤዛችን አንተ ምስጋና ውዳሴ ቅዳሴ ይገባሃል እንበለው እያሉን ነው ብሎ ህዝብ ለምን አይጠይቅም ዘምሩለት እንግዲህ፣ ምን ቀረ? ዘምሩለት፣ ጽላት ቀረጹለት፣ ቤተ ክርስቲያንም ስሩለት። ሰርታችኋል፣ በእርግጥ ለአጋንት መቅደስ ሰርታችኋል። ቅዱሳን አባቶቻችን ብላችሁ እየተማጸናችኋቸው፣ ቅዱስ ገሌ ያጠመቀው ቅዱስ ገሌ የገረዘው ያሳምነው እያላችሁ ብዙ አጋንንትን እንደፈለገ እያመለካችኋቸውን ይሄኛው ደግሞ የመጋቢ አዲስ እሸቱ ስብከት ደግሞ ሰይጣን ቤዛችን ነው ነገረድነት ላይ የሰይጣን ድርሻ አለው እ ሲኖዶስ ለምንድን ነው እዚህ ላይ የማይሰበሰበው ሲኖዶስ ለምንድነው በዚህ አጀንዳ የማይሰበሰበው መባል የማይገባው ተብሏል። ነውር ነው፣ እንዲህ አይባልም። መጋቢ አዲስ እሸቱ ሲኖዶስ ፊት ይቀረቡና ይጠየቁ። እንዴት ሰይጣን በነገረ ክርስቶስ ላይ ድርሻ አለው ብለው? የዘላለም ጠላት የሆነ ሁልጊዜም ለእኛ የማይተኘው በምን ታምር ነው ቤዛ የሚሆነው? ሲጀመር እሱ ባይጥለን ይሄ ሁሉ መከራስ ነበር ወይ? ልጣላቸውና ቤዛ ልሆናቸው ብሎ ነው የጣለንኛ ወይስ በምን ጥበብ ነው እርስዎ እንዲሁ እንዴት ተረድተውት ነው ሰይጣንን ቤዛችን ነው ወይስ ተዛምደውታል ሰይጣንን እንዳትጣለኝ ስትሰብክ በኔ ዙሪያ ላይ ምንም እንዳትናገር በተቻለ መጠን በጎ ነገር ለመናገር ሞክር ብሎታል ወይ ሰይጣን የተዋረሱት ሰይጣን እንዲ አደራ ብሎታል ወይ እንዴት ሰይጣንን ቤዛ አድርገው በክርስቶስ አዳኝነት ላይ እኩል ተሳታፊ አድርገው አቀረቡት? እንዴት በዚህ ጉዳይ ቤተ ክርስቲያናችን ቢችሉ በመድረክ ላይ ቆመው በድያለሁ ብለው ንስሐ ይሉ ይህ ትምህርት እርግማን ነው፣ የዲያብሎስ ትምህርት ነው። ተሳሰቻለሁኝ ንስሐ ገባለሁ አንድ ዓመት ከመድረክ ተገልየ ቤቴን ዘግቼ እያለቀሱ አምላኬ ወይ ይቅር በለኝ ደምህን በድ እያለሁ እያል ዓመት ጸልያለሁ አለቅሳለሁ ብለው ከመድረክ ዘወር እንዲሁ ለምን አልተደረገም? እንዴት እንዴት እንዴት ሰይጣን ኢየሱስን የሰበኩ እርኩሳን ናቸው፣ መናፍቃን ናቸው። በነገረ ድነት ላይ ሰይጣንም የቤዛነት ስራ ሰርቷል፣ ነገረ ድነት ላይ ሰይጣንም ድርሻ አለው ያሉ ግን ኦርቶዶክሳውያን ሆነው በክርስቶስ ልክ ሰይጣንን ስፍራ ሲሰጡ፣ ለደህንነታችን ሰይጣን አስተዋጽኦ አለው ሲሉ ቅዱሱ ሲኖዶስ ምንም አላለም። ግድ የኛ ሲኖዶስ ያየዋል። ሁሉንም የኛ ሲኖዶስ ይዳኘዋል። እንዲህ አይነት ሲኖዶስ ሲኖዶስ ብ መጥራት ያቅተኛል። ይሄን ሲኖዶስ የሚመሩ ፓትርያርክን እንደ ፓትርያርክ መቀበልን ያቅተኛል። ስለዚህ እኛን አቶ ጽጌ፣ ጋሽ ጽጌ ምናምን፣ ፓስተር ጽጌ እያሉ እንደሚያሾፉብን ሁሉ በነገረ ድህነታችን ክርስቶስ ብቻ ሳይሆን ዲያብሎስም ድርሻ አለው። ስለዚህ ለዲያብሎስም የሆነ አክብሮት ልንሰጠው ይገባል። በደል አድርሰንበታል። ክፋት የሆነ ነገር እንደው የሞራል ውድቀት አድርሰንበታል። በሆነ ባልሆነው ሁሉ የሆነ አንተ ክፉ መንፈስ እያልን ሰይጣንን ክፉ ክፉ እያልን ስሙን አጥፍተነዋል። ግዴላችሁም፣ ለሰይጣን እንደገና ወሮት አንክፈለው ይዘገንናል እኮ እኔ እኮ ስሄድ እኮ ያሸማቅቀኛል። እንዴት ሰይጣን፣ እንዴት ዲያብሎስ። እሺ፣ እዚያ መድረክ አካባቢ ያለው ከላይ ከሲኖዶስ ጀምሮ እስከታች ያለው ተራው ሰባቸው ወንጀል ሊቀ ሊቃውንቱ ስለተናገሩ እግዚኦ ምኑና መጡ። ደግሞ ዛሬ ስሚ ሰውዬ ሰውዬ እያለ ጌታ ዘበን ቢሆን ዝም ይበል። ህዝቡ እንደሆነ አይ ሊቁ አይሊቁ እያለ ነው ዝም የሚለው። እንዲሁ ተሐድሶ የሚባል ጠላት አለብኝ። ከተሐድሶ ጀወ የደረሰ እንደሆነ ድምጥ ማጠር ነው የሚያጠፈው። እግዚኦ ወዮልኝ አይባልም። እንደ ጴንጤ የሰማ እንደሆነ ጉድ ይሰረኛል አይባልም። እንዴ! እንዲሁ ከዚያ መድረክ ላይ ከተሰበከ ወረድ ብሎ ወደዚያ ወደ ፕሮቴስታንቱ አይደርስም ማለት ነው? ዛሬ ሞባይል ሁሉ አይንና ጆሮ በሆነበት ዘመን ሰው ሁሉ ሞባይል ይዞ በቆመበት ዘመን ጭራሽ እንዲ ተሐድሶ የሚባል እንደው አይነ ፈጣጣ አይነ ደረቅ እንዲው እንዲህ ገመናን ዝርግፍግፍ አድርጎ የሚያወጣ አለ በጓዳዬ አለ በአጠገቤ ተብሎ አይፈራም። እንዲ እውነት ነው የምላችሁ ከዚህ የበለጠ አለመስማትም፣ አለማየትም አለማስተዋልም፣ የለም። በታሪክ በታሪክ እኔ ብዙ ገድላት፣ ድርሳናት ስለ ቃል ኪዳን ስለ ብዙ ቤዛነት ከተፈጥሮ ጋር በተያዘ ሁኔታ ዋሹ ዋሹ ዋሹ እያጎኖር ነበረ። ሰይጣን በነገረ ክርስቶስ ላይ በቤዛነት ላይ ክርስቶስ ብቻ አይደለም ሰይጣንም ድርሻ አለው የሚል የመጨረሻ እርኩስና ከሃዲ ግን ለመጀመሪያ ጊዜ ነው የሰማሁት። ከአርዮስም እንዲህ አይነት ትምህርት የለም፣ ከንስጥሮስም እንዲህ አይነት ትምህርት የለም። ዲያብሎስን በወልደ እግዚአብሔር ልክ ያስቀመጠ፣ ለቤዛነታችን ዲያብሎስም እኩል ድርሻ ያለው ነው ብሎ የሰበከ በቤተ ክርስቲያን መድረክ ላይ የቆመ እንደ ዛሬ እንደ አሁን ዘመን የለም። እንደኒህ ሰውዬም አይቻል አውቅም ሰው እኮ በስውር ከሰይጣን ጋር ይነጋገራል። በስውር እኮ ቃል ኪዳን አለው። በስውር እኮ ጌታዬ ጌታዬ ሊባባል ይችላል። እንዴት በክርስቶስ መድረክ ላይ ሰይጣን በነገረ ድነት ላይ ድርሻ አለው፣ ክርስቶስ ብቻውን አይደለም እንዴት ይባላል? በእውነት ነው የምላችሁ፣ ይሄ ነገር በቀላሉ የሚታይ አይደለም። ቤተክርስቲያኒቱን አግምቷታል፣ አበላሽቷታል። ከዚህ በኋላ ይህንም በዝምታ ያለፈ የቤተ ክርስቲያን መሪ ነኝ የሚል ሁሉ እንግዲህ ፊት ለፊት እንጋፈጠዋለን። ልብሴ ቀሚሴ የሚል አባት ይሄን ሰምቶ ዝም ብሎ የልብሱ የቀሚሱ ጉዳይ የሚያንገበግበው ካለ እውነትም ከዲያብሎስ ጋር ልዩ ሽርክናና ዝምድና አለው፣ ምንም ጥርጥር የለው። ይሄን ያህል ሰይጣን የመቅደሱ ጌታ ሲሆን እንዴት ከክርስቶስ ጋር አዴል ይሆን? ምን መስማማት አለው? ምን ህብረት አለው? የእግዚአብሔር ልጅ እኮ የዲያብሎስን ስራ ሊያፈርስ ተገለጠን የተባለው ለቤዛነት አስተዋጽኦ ካለው በል አንተም እንግዲህ ቶሎ ቶሎ በል፣ ድርሻህን ተወጣ። እኔም እንግዲህ ድርሻህን ለመወጣት መጥቻለሁ ተብለው ተያይዘው አብረው የእግዚአብሔርን ፈቃድ ይፈጽማሉ እንጂ እንዴት ክርስቶስ የዲያብሎስን ስራ ያፈርሳል? ያፈረሰውን ክርስቶስ ያፈረሰውን የዲያብሎስን መንግስት እኮ እኒህ ሰውዬ እየገነቡ ነው። እኒህ ሰውዬ እየሰሩ ነው። የጥፋት ርኩሰት እኮ በመቅደሱ ላይ እያቆሙ ነው። የሪያ መስዋዕት እኮ እየሰዉ ነው። ወገን ከዚህ በላይ ምን ትጠብቃለህ? ወገኖቼ ይሄንን ትምህርት እባካችሁን ለሁሉም ማህበረሰብ እንዲዳረስ አድርጉልኝ። እባካችሁን በያው እግዚአብሔር እዣችኋለሁ። ለአምሳ ለአምሳ ሰው የአቡነ ሐራ ፀበል ሰው ጉሮ ማርያም ይባላል። እስከ ሰባ ስድስት ሺህ አይቻለሁ። ይህዝብ ታይቷል። የእኔ ይሄ ፕሮግራም እኮ ሶስት መቶ አራት መቶ ምናምን ነው። ምንድን ነው ምስጢሩ ምንድን ነው? ማንም አየም አላየም፣ እኔ ግን ስማ ሰማይ ምድር አድምጪ እያልኩ ውጩሃለሁ ማየት እኔም ድርሻ ልወጣ ማለት የናንተ የሰሚዎቹ ተርታ ነው። አይ የሰውየውን ስብከት እንደግፈዋለን፣ ሰይጣንም እውነት ቦታ አለው ድርሻ አለው። እኛም እስካሁን አልተገለጠልንም ነበር። ጌታ መንፈስ ቅዱስ ነው የገለጠላቸው። ይሄ ልዩ መገለ መገለጥ ነው ካላችሁ ተያይዛችሁ አብራችሁ ተገልበጡ። ይሄ መገለጥ ለእኔ መገልበጥ ነው። በኢየሱስ ምሄር ግማን ነው የምትሉ ግን ከኔ ጋር ተስማምታችሁ ይህንን ነገር ለሁሉም ኦርቶዶክሳውያን በሚዳረስበት መንገድ ግድ የላችሁም። ምስ እስካሁን ላይክ ሼር ካደረጋችሁት ኮምፕሊት ምንም ካደረጋችሁት በላይስ ሂሉ እስ ይሄንን አብርጠን እባካችሁ ወገኖች፣ እባካችሁ በኢየሱስ ክርስቶስ። ክብር ለአምላካችን ለእግዚአብሔር ይሁን። በቀጣዩ ተመሳሳይ ፕሮግራም እስከ ንገናኝ ድረስ ደህና ሁኑልኝ። ሰላም ሁኑልኝ። እግዚአብሔር ይባርካችሁ።